እነሆ ነገር ተበላሸ። ኢራን ዘግናኙን ጥቃት ልትፈጽም መሆኑ ተሰምቷል። ዛሬ ከኢራን ሾልኮ የወጣው መረጃ ዓለምን ቁና ቁና አስተንፍሷል። የኢራን የመጨረሻው ሥልጣን ባለቤት የሆኑት የኢራን መንፈሳዊ መሪ አያቶላ ካሚኒ በኢራኑ መሪ ሞት ክፉኛ ተበሳጭተው እጅግ ዘግናኝ ዓለም ይሆናል ብሎ ያልጠበቀውን አይነት እርምጃ ሊወስዱ እንደሚችሉ ከወደ እንግሊዝ የተሰማ አንድ ምስጢራዊ መረጃ ይፋ አድርጓል። ምን አይነት ውሳኔ የሚለውን ዜናችን ምላሹን ይዞታል። የኢራን ሀውቲ እስራኤል ላይ ዶፋ አዝንቦ በቀላችን አንድ ነው ብሎ ተጀምሯል በሚል በሰበር ዜና ተከስቷል። ሰላማችሁ ይብዛው፣ የአራዳ ዴይሊ ቤተሰቦች፣ እነዚህን ዓለም አቀፍ ዜና በትንታኔ እናያለን። አብራችሁን ቆዩ። የኢራን የመጨረሻው ስልጣን ባለቤት የሆኑት የኢራን መንፈሳዊ መሪ አያቶላ ካሚኒ በኢራኑ መሪ ሞት ክፉኛ ተበሳጭተው እጅግ ዘግናኝና ምናልባት ዓለም ይሆናል ብሎ ያልጠበቀውን አይነት እርምጃ ሊወስዱ እንደሚችሉ ከወደ እንግሊዝ የተሰማው ዜና ሚስጥራዊ መረጃ ይፋ ሆኗል። የኢራን ሃይማኖታዊ መሪና በኢራን የስልጣን ተዋረድ የመጨረሻው ኃይል የጨበጡት ካሚኒ እጅግ ከባድ ውሳኔ ሊያሳልፉ እንደሚችሉ በእንግሊዝ የኢራን መቋቋሚያ ምክር ቤት ምክትል ተወካይ ሆሴን አቢደኒ መናገራቸውን ዘገባውን ያወጣው የእንግሊዝ ገጽ ጠቁሟል። ይህ ውሳኔ ምን ሊሆን ይችላል ሲባል፣ የመጀመሪያው ከዚህ ሞት ጀርባ ያሉ የኢራን ተወላጅ ሆነው የተባበሩ ከፍተኛ የጦር አዛዥ እስከ ከፍተኛ ባለስልጣን ድረስ የማያዳግም ቅጣት፣ ሁለተኛው እርምጃ በዋናነት የመራው ከኢራን ውጭ በየትኛውም የዓለም ክፍል ያለ ግለሰብ ወይም መንግስት ላይ ወታደራዊ እርምጃ መውሰድ ይህ እስከ ረጅም ርቀት ሚሳይልና ምናልባት ነገሩ ከተባባሰ ኢራን ታጥቋለች ተብሎ የሚገመተው ኑክሌርን እስከ መጠቀም የደረሰ ሊሆን ይችላል ይለናል ዘሰን። ለዚህም የእንግሊዝ የመረጃ ምንጭ ከሰሞኑ ይፋ የወጣን አንድ ሚስጥራዊ የኢራን ጦር መረጃን አያይዟል። ኢራን ከምድር በታች በተሰሩ ሚስጥራዊ ቦታዎች እጅግ ለየት ያሉና እስራኤልን ማጥፋት የሚችሉ የተባሉ አዳዲስ መሳሪያዎችን እያመረተች መሆኑን ከሳተላይት የተገኘ ምስል የኢራን መሪ ሞት 24 ሰዓት ቀደም ብሎ መውጣቱ ይታወቃል። ታዲያ በኢራን ውድ ልጆች ሞት ልባቸው በእሳት የተንቀለቀለው የኢራኑ ሃይማኖታዊ መሪ አያቶላ ካሜኒ ከዚህ ምስጢራዊ የጦር ማከማቻ እስከ ዛሬ እስራኤልም ሆነ አሜሪካ አልያም የተቀረው ዓለም አይቷቸው የማያውቃቸውን